ኦሮሞ ፈርስት ፖስት ትክክለኛ መረጃ ለሕዝብ። ውድ የኦሮሞ ፈርስት ፖስት ተመልካቾች የከበረ ሰላምታችን በያላችሁበት ይድረሳችሁ። የዕለቱ ሐሙስ ዋና ዋና ዜናዎችን ይዘን ቀርበናል። እንደተለመደው የዛሬውን አርዕስተ ዜናዎች በማስተዋወቅ እንጀምር። የእስራኤልና ኢራን ግጭት ጦርነቱ ከተጀመረ አንድ ሳምንት እንደሞላው እስራኤል ከባድ ፈተና ገጥሟታል። መፍትሄው የአሜሪካ ድጋፍ እንደሆነ እየተነገረ ነው። ኢራን በበኩሏ አሜሪካ ወደ ጦርነቱ ብትገባ ጥቃቷን ወደ እርሷ እንደምትሰነዝር አስጠንቅቃለች። የቀድሞ የአሜሪካ ፕሬዚዳንት ዶናልድ ትራምፕ በጉዳዩ ላይ ያሳዩት አቋም ግልጽ አይደለም። በአዲስ አበባ የተሰጠ መግለጫ ከእስራኤልና ኢራን ጦርነት ጋር በተያያዘ በአዲስ አበባ የተሰጠውን መግለጫና ማን እንደሰጠው ዝርዝር ይዘናል። የአሜሪካ ልዩ ቦምብ አስፈላጊነት እስራኤል አሜሪካ ወደ ጦርነቱ እንድትገባ የምትፈልግበት ዋነኛው ምክንያት ከፍተኛ አቅም ያለው የመሬት ውስጥ ምሽግ ደርማሽ ቦም በሃንገፍ ባስቴር ቢዋን የሚያስፈልጋት በመሆኑ ነው ተብሏል። የሕወሓት ኃይሎች በሱዳኑ ውጊያ የትግራይ ታጣቂዎች ክንፍ የሆነው ኮአርሚ ሰባትኩ በሱዳን ጦርነት እየተሳተፈ መሆኑን የትግራይ ሄራልድ ዘግቧል። በዚህ ዙሪያ አዲስ መረጃ እናጋራችኋለን። በወለጋ የተሰነዘረው ጥቃት። የእናት ፓርቲ ባወጣው መግለጫ በወለጋ በዘር ማንነት ላይ የተመሰረተ አዲስ ጥቃት ተሰንዝሮ በርካቶች መገደላቸውን አመልክቷል። የጠቅላይ ሚኒስትሩ ስብሰባ አነጋጋሪ ክስተት። ጠቅላይ ሚኒስትር ዐቢይ አህመድ ከተፎካካሪ የፖለቲካ ፓርቲ መሪዎች ጋር ባደረጉት ውይይት የኢትዮጵያ ሀገራዊ ፓርቲ ኢሃፓ ስብሰባውን አቋርጦ መውጣቱ ተሰምቷል። ወደ ዝርዝር ዜናዎቻችን እንለፍ። የእስራኤልና ኢራን ጦርነት እየተጠናከረ የመጣው ግጭትና የአሜሪካ ሚና እስራኤል የአሜሪካን ድጋፍ የምትፈልግበት የመጨረሻው ምዕራፍ ላይ ደርሳለች። ምሽጎቻ እየተናዱ ነው ወይስ በርትተው ቆመዋል? የዛሬ ሳምንት ጎህ ሲቀድ የተጀመረው የእስራኤልና ኢራን ግጭት አሁንም እንደቀጠለ ነው። የእስራኤል የአየር ድብደባዎች ቀጥለው ሲሆን ኢራንም በየዕለቱ ምሽት ወደ እስራኤል የሚሳኤል ጥቃቶችን እያሰነዘረች ነው። ለቀናት የቀጠለው ጦርነት በትላንትና ዕለትም ተፋፍሞ ውሏል። እንደ ፍራንስ 24 ዘገባ ከሆነ ኢራን እስካሁን ከ350 በላይ ሚሳኤሎችን ወደ እስራኤል አስወንጭፋለች። አብዛኞቹ በፀረ ሚሳኤል የመከላከያ ስርዓቶች ተመትተዋል ቢባልም ቀላል የማይባሉት ደግሞ የመከላከያ ሽፋኑን አልፈው በእስራኤል ከተሞች ላይ ጉዳት አድርሰዋል። እስራኤል እነዚህ ሚሳኤሎች ኢራን ውስጥ እያሉ ለማውደም ከፍተኛ የአየር ጥቃት ዘመቻ እያደረገች መሆኑን ታው የአየር ጥቃት የኢራን ኒውክሌር ማዕከላት፣ የሚሳኤል ክምችት ቦታዎች እንዲሁም ልዩ ልዩ ወታደራዊ መሠረተ ልማቶች ኢላማ ተደርገዋል። በኒውክሌር ማዕከላቱ ላይ የተሰነዘረው ጥቃት ከምድር በታችና በላይኛው ገጽ ላይ ባሉት መካከል የተለየ ሆኖ ተገኝተል። ከምድር በታች ተራራዎችንና ዋሻዎችን ተገና አድርገው በኮንክሪት ጭምር የተገነቡት የኢራን ኒውክሌር ማዕከላት ለማንኛውም የእስራኤል አየር ጥቃት በቀላሉ የማይናወጡ ሆኖ ተገኝተዋል። ከዚህ ውጪ በምድር ገጽ ላይ የሚገኙት ግን ሙሉ በሙሉ ሊባሉ እንጂ የእስራኤል አየር ኃይል ርብርብ በዋናነት የኢራን ሚሳኤሎችን ለማውደም ላይ ያተኮረ ነው። ኢራን አሁንም በእስራኤል ላይ ሚሳኤሎችን ማስወንጨፍ ቀጥላበታለች። እነዚህ ሚሳኤሎች ለእስራኤል ራስ ምታት ሆነው ቀጥለዋል። ከሚሳኤሎቹ ያልተቋረጠ ጥቃት እና የዕለቱ ሽብር ጋር በተያያዘ መቼ ሊቆሙ ይችላል የሚለው ጥያቄ በበርካታ እስራኤላውያን ዘንድ እየተጠየቀ ነው። የእስራኤል ከተሞች እንደ ሀይፋ፣ ኢየሩሳሌም እና ቴልአቪድ አሁንም በሽብርና ጭንቀት ውስጥ ናቸው። ከኢራን ሚሳኤል ተኮሰች ወደ መጠለያ የሚለው የአደጋ ድምጽ በየጊዜው ከተሞቹን ማሸበሩን ቀጥሏል። በትላንትናው ምሽት በቴል አቪቭ ቅርብ ርቀት ላይ የሚገኝ አንድ ሆስፒታል ተመቷል። በርካቶች በሆስፒታል ውስጥ በፍርሃት ሲሯሯጡ፣ ሲያለቅሱና ሲጮሁ የሚያሳይ ተንቀሳቃሽ ምስልም ታይቷል። የአልጀዝራ ዘገባ እንደሚያመለክተው እስካሁን ባለው ሁኔታ በኢራን ሚሳኤል ጥቃት 24 እስራኤላውያን ተገድለዋል። አንድ ሳምንት ባስቆጠረው የሁለቱ ሀገራት ጦርነት ወደ እስራኤል የሚወነጨፉ የኢራን ሚሳኤሎች ጥቃት መቼ ይቆማል የሚለው ጉዳይ የበርካታ እስራኤላውያን ዋነኛ ጥያቄ ሆኗል። ሚሳኤሎቹ ወይ ተተኩሰው ሲያልቁ ወይም በእስራኤል አየር ኃይል እየታደኑ በያሉበት ሲወድሙ፣ ምናልባትም በሁለቱም አቅጣጫዎች ጥቃቶች ሊቆሙ ይችላሉ የሚሉ አስተያየቶች እየተሰሙ ነው። ለዚህ ደግሞ የኢራን ሚሳኤል ክምችት ምን ያህል ነው፣ በትክክል ሴት ይገኛል የሚለው ጉዳይ ምላሽ የሚፈልግ ነው። እስካሁን ባለ ሁኔታ ኢራን ሚሳኤሎች በሺ የሚቆጠሩ መሆናቸው ከመናገር ውጭ ቁጥሩን በትክክል ማስቀመጥ አስቸጋሪ ሆኗል። ኢራን እነዚህ ሚሳኤሎች እስራኤል ላይ ብቻ ነጣጥራ በመተኮስ አቅሟን የምትጨርስበት ሁኔታ አይታይም። አሜሪካ ከእስራኤል ጋር ተደርባ ወደ ጦርነቱ ልትገባ ትችላለች የሚለው ጉዳይም አሁንም ግልጽ ሆኖ አልታየም። የቀድሞ ፕሬዝዳንት ዶናልድ ትራምፕ አንድ ጊዜ የተናገሩትን ቆይተው በማፍረስ ነገሮችን እያወሳሰቡ ነው። ሆን ብለው ለራሳቸው ታክቲክ እየተጠቀሙ ይመስላል። ምንም እንኳን አሜሪካ በቀጥታ ወደ ጦርነቱ ልትገባ ትችላለች ወይስ ተሳታፊ አትሆንም የሚለው ግልጽ ባይሆኑም፣ ሳይ ጥቃት በመከላከል ረገድ ግን በተዘዋዋሪ መንገድ እየተሳተፈች መሆኑ ተረጋግጧል። ኢራንን በማጥቃት ረገድ እስራኤል የአሜሪካን ወሳኝ ድጋፍ የምትፈልግበት ጫፍ ላይ መድረሷን መረጃዎች እያመለከቱ ነው። ይህም ከምድር በታችና ተራራዎችን ተገን አድርገው የተገነቡት የኢራን ኒውክሌር ማዕከላት በአሁኑ የእስራኤል የአየር ወንጫፊ ቦምቦች ሊደረመሱ የማይችሉ መሆናቸው በመረጋገጡ ነው። እስራኤል እነዚህን የኢራን ኒውክሌር ጣቢያዎች ደብዛቸውን ለማጥፋት ለአንድ ሳምንት ያለን በጥቂቶቹ ላይ የተወሰነ ስኬት ብታስመዘግብም በሌላ አቅጣጫ ደግሞ በተለይ ከኢራን ዋና ከተማ ቴህራን 200 ኪሎ ሜትር ርቀት ላይ የሚገኘውን ፎርዶ የተባለውን የኒውክሌር ማብሊያ በአንድ ሳምንት የበርካታ የእስራኤል ጄቶች ርብርብ እንኳ መንቀንቅ ሳይችሉ ቀርተዋል። አስቸጋሪ ተራራን ተገን አድርጎ እስከ 80 ሜትር ጥልቀት ባለው ተቆፍሮ ውስጥ የተገነባው ፎርዶ የኒውክሌር ማብሊያ እስከ ሰባት ሜትር የሚደርስ ውፍረት ባለው ኮንክሪትም ጭምር የተገነባ መሆኑ የትኛውንም የጥቃት ውርጅብኝ እንዲቋቋም አድርጎታል። በዚህም እስራኤል የአሜሪካን ድጋፍ የምትፈልግበት ጫፍ ላይ ደርሳለች እየተባለ ይገኛል። የኢራንን የኒውክሌር ማብለያ ማዕከላት ማውደም አለበኝ በማለት ቀድማ ወደ ማጥቃቱ የገባችው እስራኤል ፎርዶን የኒውክሌር ማብለያ ማውደም ካልቻለች በጦርነቱ ኢራን አሸናፊ ሆና እንደቀጠለች ይቆጠራል። የመሬትን ቁልቁል እየሰነጠቀ ወደ ምድር ከርስ ውስጥ በጥልቀት ገብቶ የትኛውን

መሪ አያቶላህ ኮመኔ በዚህ ረገድ አሜሪካንን ከአርፈሽ ተቀመጭ ሲሉ አስጠንቅቀዋል። አሜሪካ ግን ክህ ለማንኛውም ኬ በሚል በርካታ ኃይልን ወደ መካከለኛው ምሥራቅ አስጠግታለች። አሜሪካ ወደ እስራኤል ኢራን ጦርነት በቀጥታ የምትገባ ከሆነ የመጀመሪያዎቹ የኢራን የጥቃት ዒላማ ይሆናሉ እየተባሉ ያሉት በመካከለኛው ምሥራቅ የተለያዩ አገራት የሚገኙት የአሜሪካ የጦር ሰፈሮች ናቸው። በአዲስ አበባ የእስራኤል አምባሳደር መግለጫ። በቀጣይ መረጃ ስለ ኢራን እስራኤል ጦርነት በአዲስ አበባ የተሰጠውን መግለጫ አመልከት። እስራኤል ከስድስት ቀናት በፊት በኢራን ላይ በሌሊት በድንገት በከፈተችው በድሮንና በሚሳኤል የታገዘ ወታደራዊ ጥቃት መነሻነት የተጀመረው ጦርነት ዓላማ ኢራንን ማጥፋት ሳይሆን እስራኤልን ማዳን ነው ሲሉ በኢትዮጵያ የእስራኤል አምባሳደር አብርሃም ንጉሴ የተናገሩ። አምባሳደሩ ይህን ያሉት በትላንትና ዕለት ለመገናኛ ብዙሃን ባለሙያዎች በሰጡት ጋዜጣዊ መግለጫ ነው። በተደጋጋሚ ኢራን ይምክልን የባሊስቲክ ሚሳኤሎች ባለቤት ልትሆን አይገባም ሲሉ የተደመጡት አምባሳደሩ እስራኤል ወደ አውዳሚ ጦርነቱ የገባችው የህልውና አደጋ ስለተጋረጠባት ነው ብለዋል። ጦርነቱ ከመፈንዳቱ በፊት በሁለቱ ሀገራት መካከል 60 ቀናትን የፈጀ ድርድር መካሄዱን ያስታወሱት አምባሳደሩ ኢራን በድርድር ወቅት ሳይቀር እስራኤልን የማጥፋት ዕቅዷን ለማሳካት እንቅስቃሴ ውስጥ እንደነበረች ከሰዋልክ እስራኤል ራሷን ከመጥፋት ለመታደግ የገባችበት ጦርነት ፍትሐዊ ነው። የእስራኤል ጥቃት በኢራን ሳትቀደም በፊት ቀድሞ የተሰነዘረ እንጂ ኢራንን ማጥፋትን ታሳቢ ያደርጋል ሲሉም ከጋዜጠኞች ለቀረበላቸው ጥያቄ በሰጡት ማብራሪያ ገልጸዋል። ኢራን እስራኤልን ብቻ ሳይሆን መላውን አውሮፓ ሊያወድም የሚችል የኒውክሌር መሳሪያ ዝግጅት ላይ ነበረች ከያሉት አምባሳደሩ ከኢራን ዓላማው እስራኤልን ማጥፋት እንደሆነ በግልጽ እና በተደጋጋሚ አሳውቃለች። ይህ ሁኔታም ከንግግር አልፎ ተግባራዊ እንቅስቃሴ ውስጥ ተገብቷል። የእስራኤል መንግስትም ዜጎቹን ከጥፋት የማዳን ኃላፊነቱን ለመውጣት ወደዚህ ጦርነት ለመግባት ተገዷል ክላል ኢራን እስራኤልን ማጥፋት የፈለገችበት ምክንያት ምንድን ነው? በሚል ለቀረበላቸው ጥያቄ አምባሳደሩ ሲመልሱ ኢራን የኒውክሌር ባለቤት መሆን የፈለገችው እስራኤልን ለማጥፋት እንደሆነ ግልጽ ነው። የዚህ ምክንያት ግን ለእኛም አልገባንም። የድንበር ግጭት የለንም። ከ200 ኪሎሜትር ርቀት በላይ ከሚገኝ ርቀት ተነስተው ከ10 ሚሊዮን የሚበልጡ ዜጎችን ከታሪካዊ ቦታቸው ላይ ማጥፋት የፈለጉበት ምክንያት ግልጽ አይደለም የሚል ምላሽ ሰጥተዋል። እስራኤል በሲቪል ተቋማት ላይ ጥቃት የሰነዘረችው ለምንድን ነው ተብለው? የተጠየቁት አምባሳደሩ የቴሌቪዥን ጣቢያው የእስራኤል የፕሮፓጋንዳ መሳሪያ እንጂ ሲቪል ተቋም አይደለም፣ ቴሌቪዥን ጣቢያው የኢራንን ጨካኝ መንግስት የሚያገለግል ተቋም ነው፣ የፕሮፓጋንዳ መሳሪያ ነው። ይህ በመሆኑ እስራኤል የኒውክሌር ፕሮግራሟን ለማዳከም እና ለማጥፋት በምታደርገው ጥረት የቴሌቪዥን ጣቢያው ጥቃቱ ሰለባ ሊሆን ችሏል ከሲሉ አብራርተዋል። ከ2000 ኪሎ ሜትር ርቀት ላይ እየተካሄደ የሚገኘው የሁለቱ ሀገራት አቋራጭ ጦርነት በአፍሪካ ሀገራት ላይ የሚያሳድረው ተጽዕኖ ምን ሊሆን እንደሚችል ተጠይቀውም ከጦርነቱ አፍሪካ ላይ ተጽዕኖ ያሳድራል የሚል እምነት እንደሌላቸው እና እስራኤል የኢራን የኒውክሌር ፕሮግራም ሙሉ በሙሉ መውደሙን ስታረጋግጥ ጦርነቱ እንደሚያበቃ ተናግረዋል። እስራኤል አጥብቃ የምትፈልገው የአሜሪካ መሳሪያ እስራኤል አሜሪካ ወደ ጦርነቱ እንድትገባ የምትፈልግበት ዋነኛው ምክንያት ከፍተኛ አቅም ያለው የመሬት ውስጥ ምሽግ ደርማሽ ቦምብ በሃንከፍ ባስተር ቢዋን ስለመሆኑ እየተነገረ ነው። ተራራ የሚሰርሰው ይህ ቦምብ ቴል አቪቭ ከዋሽንግተን ከምትፈልጋቸው ድጋፎች መካከል ቀዳሚ ነው። የኢራንን ከምድር በታች የተገነቡ የኒውክሌር ተቋማትን ለመምታት የሚችለው መሳሪያ አንድ ብቻ ሲሆን፣ ይህም እስካሁን ጥቅም ላይ ያልዋለው ቦምብ እስራኤል አሜሪካ እንድትሰጣት ትሻለች። ሆኖም እስራኤል ይህንን መሳሪያ እንድትጠቀም እስካሁን የአሜሪካን ፍቃድ አላገኘችም። ይህ ገቢባ 57 የተባለው መሬት ሰርሶ የሚገባው የዓለማችን ትልቁ ኒውክሌር ያልሆነ ምሽግ ደርማሽ ቦምብ በአሜሪካ ባለቤትነት የተያዘ ነው። እስራኤል በዋናነት ለማውደም የምትፈልገው ከፎርዶኪ የሚሰኘውን የኢራን ኒውክሌር ማብላያ ላይ ነው። እስካሁን አራት የኒውክሌር ተቋማትን የመታች ሲሆን ፎርዶ የሚሰኘው ግን ከተራራ ስር የተሰራና የማይናወጥ ሆኖ ቀርቷል። ሰላሳ ሺህ ፓውንድ ወይም አሥራ ሦስት ዜሮ ዜሮ ኪሎ ግራም የሚመዝነው ይህ ቦምብ ብቻ ይህንን ተቋም ለማፍረስ እንደሚችል ይገመታል። የዚህ ቦምብ ብቸኛ ባለቤት ደግሞ አሜሪካ ናት። ከቢያንገፍ ባስተር የተሰኘው ይህ ቦምብ ሁለት መቶ ጫማ ጥልቀት ያለን ኢላማ መሬት ሰርሶ ማጥፋት ይችላል። ጀቢሃ 57 የሚሰኘው ቦምብ በጥልቀት የተሰሩ እና የተጠናከሩ ጉድጓዶችንና ዋሻዎችን ሰርሶ በመግባት የማጥቃት አቅም ያለው መሳሪያ ነው። 6 ሜትሮች ርዝመት ያለው ይህ ቦምብ ከመፈንዳቱ በፊት በግምት 61 ሜትሮች ወደ ውስጥ ዘልቆ መግባት ይችላል ተብሎ ይታመናል። ከዚህ በተጨማሪ መበተን የሚችል ሲሆን፣ በእያንዳንዱ ፍንዳታም ተጨማሪ ጥልቀት እየሰረሰረ ይገባል። በቦይንግ የተሠራው ይህ መዋብ ቦምብ ለውጊያ ጥቅም ላይ ውሎ አያውቅም። ነገር ግን በኒው ሜክሲኮ ግዛት በሚገኘው የአሜሪካ ወታደራዊ መሳሪያዎች መሞከሪያ ላይ ተፈትኗል። በአውሮፓውያን 2017 በአፍጋኒስታን ለጦርነት ጥቅም ላይ ከዋለውና የቦምቦች እናት ተብሎ ከተንቆለፓሰው 9,800 ኪሎ ግራም ከሚመዝነው ከሚሴቦርድ ያሳርስ ወይም መዋብ ቦምብ የበለጠ ኃይለኛ ነው። ይህ የእስራኤል ሚሳኤሎች አቅም የማይችሉትን ተግባር የመፈጸም አቅም አለው። እስራኤል በቀጣይ ቀናት የአሜሪካን የጦር እገዛ እንደምታገኝ እና የኢራንን ዋና የኒውክሌር ተቋም ፎርዶን ለማጥቃት ተስፋ አድርጋለች። ፎርዶ የኒውክሌር ተቋም ከቴህራን 100 ማይሎች ርቆ በቆም ከተማ አካባቢ በተራራ ውስጥ የተገነባ ነው። ተቋሙ በዓለማችን የስነ ህንፃ ድንቅ ከሚባሉት መካከል ነው። ተራራ ስር በጥልቀት ተቆፍሮ የተገነባው ተቋም እስከ 90 ሜትር ጥቃሎ በተፈረ ድርብ በሆነ የኮንክሪት ግድግዳ የተጠናከረ ነው። ኢራን እስራኤል በ1981 ኤ.አ ባደረሰችባት የአየር ድብደባ ተምራ የገነባችው ተቋም ነው። በ1900 1981 ላይ እስራኤል የኢራቅን ኦሲራክ ኒውክሌር ሪአክተር እንዳይሰራ አድርጋ አውድ መዋለች ፎርዶ ታዲያ ለአየር ድብደባ እና ለሚሳኤል ጥቃት የማይመች ሆኖ የተሰራ ተቋም ነው እስራኤል ይህ ተቋም በዋናነት የኢራን የኒውክሌር ጦር መሳሪያ የሚበለጽግበት ነው ብላ ታምናለች ኢራን ይህንን ተቋም ከዚህ ቀደም በተደጋጋሚ አጥክታ ውጤት አላመጣችም የዓለም አቀፍ የአቶሚክ ኢነርጂ ኤጀንሲ ግን ስለዚህና ሌሎች የኢራን ኒውክሌር ተቋማት የሚናገረው ሌላ ነው ተቋሙ ኢራን የኒውክሌር ቦምብ ለመስራት መድረሷን ያስተባብላል የህወሃት ጦር በሱዳን ውጊያ። ወደ ሌሎች መረጃዎች ስናልፍ የህወሃት ጦር በሱዳን ውጊያ ላይ መሆኑን የሚያመላክት ዜና አለን። የህወሃት ክንፍ የሆነው ኮ አርሚ ሰባት ኮ በሱዳን ጦርነት በመሳተፍ ላይ እንደሚገኝ የጦሩን አባላት ምስል አያይዞ በአጋራው ፎቶ የትግራይ ሄራልድ አመልክቷል። ጦሩን ከቲዲኤፍ ከሲል የገለጸው ዘገባው የጦሩ ኮ አርሚ ሰባት የተባለው ክንፍ በጄኔራል አብዱል ፈታህ አልቡርሃን በሚመራው የሱዳን ጦር ኃይል ተሳትፎ እየተዋጋ መሆኑን አመልክቷል። እንደዘገባው የአርሚ ሰባት ተዋጊዎች የተሰማሩት በምስራቃዊ ሱዳን ክፍል በሚገኙ የጦር ግንባሮች ነው። አንድ ስማቸው እንዲጠቀስ ያልፈለጉ የአፍሪካ ቀንድ ዲፕሎማት ለዜና ምንጩ ሲናገሩ ክ ይህንን የሱዳን ውስጣዊ ጉዳይ ነው ልንለው አንችልም፣ ምክንያቱም የህወሓት ኃይሎች በሱዳን ጦር ውስጥ እየተሳተፉ መሆኑ ከተረጋገጠ ግጭቱን ከማባባስም አልፎ ክልላዊ ትርምስ ለመፍጠር በር ይከፍታል ከብለዋል በጦርነቱ ውስጥ ከአርሚ ሰባቱ እንደ ጄኔራል አልቡርሃን ቅጥረኛ ሆኖ እንዲሰማራ ስለተደረገው ስምምነት ብዙም የሚታወቅ ነገር የለም ያለው ዘገባው ይህንን እና ተዋጊዎች በ200 ዶላር ክፍያ መቀጠራቸውን አስረድቷል። በዚህም የጦሩ አመራሮች ከእያንዳንዱ ተዋጊ ከአንድ ሺህ ዶላር በላይ የድለላ ገንዘብ ሳያገኝ እንዳልቀረ ገልጿል። ዘገባው ሲቀጥልም በስምምነቱ መሰረት በምስራቅ ሱዳን እና በሰሜኑ ተፈከተ የሎጂስቲክስ መስመሮች የተዘረጉ ሲሆን የገንዘብ ልውጡ የሚከናወነው ግን በኢትዮጵያ ፌዴራል መዋቅሮች በኩል ነው ብለዋል። የሰብአዊ መብት ተሟጋች ድርጅቶች በሱዳን ስደተኞች ካምፖች ውስጥ የሚገኙ የትግራይ ተወላጅ ስደተኞች በብዛት እየጠፉ መሆናቸውን ያውሳው ዘገባው ይህ ደግሞ ከአርሚ ሰባት ጋር እንደሚገናኝ አስታውቋል። ወጣቶቹ ስደተኞች ሐሰተኛ የስራ ድል ቃል እየተገባላቸው ወይም በግዳጅ ከአርሚ ሰባት እየተቀላቀሉ ለመሆናቸው ይህ ማሳያ እንደሚሆንም ጠቅሷል። በከሰ ላይ የሚገኝ አንድ የእርዳታ ድርጅት ሰራተኛ ሲናገሩ ከነዚህ ወጣቶች ወደ ሞት ቀጠና ውስጥ እየሄዱ ነው ማለታቸውን ዘገባው አስረድቷል። በሱዳን ተፋላሚ የፈጠኑ ደራሽ ኃይል አዛዥ መሐመድ ሐምዳን ዳጋሎ የህውሃት ኃይሎች የአልቡርሃንን ወታደሮች እያሰለጠኑና እየደገፉ ነው በማለት በቅርቡ መናገራቸው ነው። በወለጋ አዲስ ጥቃት ተሰነዘረ። የእናት ፓርቲ መግለጫ በቀጣይ ርዕስ በወለጋ በሰላማዊ ዜጎች ላይ የተሰነዘረውን ጥቃት በተመለከተ የእናት ፓርቲ የሰጠው መግለጫ። እናት ፓርቲ ይፋ ባደረገው መግለጫ በወለጋ በዘር ማንነት ላይ የተመሠረተ አዲስ ጥቃት ተሰንዝሮ በርካቶች መገደላቸውን አመልክቷል። ኮ በኦሮሚያ ክልል ምስራቅ ወለጋ ዞን ጉቶ ጊዳ እና ሱቡ ሱሬ ወረዳዎች የንጹሐን እልቂት ቀጥሏል፣ ከሲል ፓርቲው ባጋራው መግለጫ ገልጿል። የምስራቅ ወለጋ ዞን የእልቂት ቀጠናነት ደጋግሞ የተነገረ ሲሆን ትንሽ በረድ ብሎ የከረመው አሁን ላይ ተቀስቅሶ ከሁለት ሳምንት በፊት ስምንት ንጹሐን በአሰቃቂ ሁኔታ የተገደሉ ሲሆን፣ አራቱ እስካሁን የት እንደደረሱ አይታወቅም ኬ ብሏል። የአሁኑ ጥቃት በዋናነት በጉቶ ጊዳ ወረዳ ጃርቶ ቶሌ፣ ፈይሳ፣ አርጆ ሎኮ፣ ሊጎ እና ወጤ ቀበሌዎች ሲሆን በስቡ ሱሬ ወረዳም በተለይ ደንጋዩ ቀበሌ ዋነኛ የእልኪት እና የጥቃት አካባቢዎች ናቸው። ከሲልናት ፓርቲ ገልጿል። ፓርቲው አክሎም በአካባቢዎቹ እልኪት ቀጥሎ ሰኞ ሰኔ ዘጠኝ ጋት ጀምሮ ዘጠኝ ሰዎች የተገደሉ ሲሆን ከመቅበር እንኳን አልተቻለም በርካናት በአካባቢው ነዋሪዎች አጠራር ሸኔ ነው ግድያውን የፈጸመው ያለው ፓርቲው ከነዋሪዎች ውጪ ነው የምናድረው የመንግስት አካል እንዲደርስልን ብንጮህም ሰሚ አላገኝንም፣ ሲሉ ነግረውኛል ከሲል ገልጿል። ከግድያው አማራውንም ኦሮሞንም እየጨረሰ ቢሆንም የዞን እና የወረዳ አመራሮች ግን ሰውን በማንነቱ እየመረጡ እንዲሸሽ ያደርጋሉ ከሲል ፓርቲው አክሏል። የጠቅላይ ሚኒስትሩ ስብሰባ አነጋጋሪ ክስተት በመጨረሻም የጠቅላይ ሚኒስትሩ ስብሰባ አነጋጋሪ ክስተት ላይ ትኩረት እናደርጋለን። ጠቅላይ ሚኒስትር ዐቢይ አህመድ ከተፎካካሪ የፖለቲካ ድርጅት መሪዎች ጋር በነበራቸው ውይይት የኢትዮጵያ ሀገራዊ ፓርቲ ኢሃፓ ስብሰባውን አቋርጦ መውጣቱ ተሰምቷል። የፓርቲው ሊቀመንበር በመድረኩ የመንግስት የልማት ስራዎችን ማወደስ ይበዛ ነበር ሲሉ ጠቅላይ ሚኒስትሩ ምላሽ ከመስጠታቸው በፊት አቋርጠው መውጣታቸውን ተናግረዋል። የኢያፓ ጠቅላይ ሚኒስትር ዐቢይ ትላንት ረቡዕ በጽህፈት ቤታቸው ከፖለቲካ ፓርቲዎች ተወካዮች ጋር በወቅታዊ ሀገራዊ ጉዳዮች ዙሪያ ካደረጉት ውይይት ረግጦ መውጣቱን የፓርቲው ዋና ጸሐፊ ሚስጥረ ሥላሴ ታምራት አረጋግጠዋል። የፓርቲው ተወካዮች ስብሰባውን ረግጠው የወጡት ጠቅላይ ሚኒስትሩ ለአራት ተወካዮች ጥያቄ ማቅረብ ዕድል ሳይሰጡ ለሌሎች ጥያቄዎች ምላሽና ማብራሪያ መስጠባቸው ነው፣ ሚስጥረ ሥላሴ አስረድተዋል። ወሳኝና ጠንከር ጠንከር ያሉክ ያሏቸውን ጥያቄዎች እንደነበሯቸው ሆኖም ለማቅረብ ዕድል ማግኘት እንዳልቻሉ የጠቀሱት ሌላኛው የመድረኩ ተሳታፊ የኢህአፓ ስራ አስፈጻሚ አባል አቶ ይስሐቅ ወልደይ በመድረኩ የመንግስት የተከናወኑ የልማት ሥራዎችን ማወደስ ይበዛ ነበር ሲሉ ጠቅላይ ሚኒስትር ጨቢይ ምላሽ ከመስጠታቸው በፊት አቋርጠው መውጣታቸውን ተናግረዋል። ተወካዮቹ ከአዳራሹ ሲወጡ የጠቅላይ ሚኒስትር ጽሕፈት ቤት አለና ለምን ረግጠው እንደወጡ ከእንደ እንደጠየቋቸውና ምላሽ እንደሰጡ ታውቋል። የፖለቲካ ምህዳርን መክፈት በ2010 ምን የወሰነው ቁልፍ ውሳኔ ነው ሲሉ የጻፉት ጠቅላይ ሚኒስትር ዐቢይ አህመድ ሰሞኑን እያካሄዱ ያሉ የባለድርሻ አካላት ውይይቶች አካል የሆነ ያለውን ውይይት ትላንት ረቡዕ ከፖለቲካ ፓርቲ መሪዎች ጋር ማድረጋቸውን እና ዓላማውም ግብዓት ለመውሰድ የታለመ ስለመሆኑ ገልጸዋል። እያንዳንዱ ፓርቲ አራት ተወካዮችን እንዲያሳትፍ ዕድል በተሰጠበት በዚህ መድረክ ላይ ከተሳተፉ ፓርቲዎች መካከል የኦሮሞ ዴሞክራሲያዊ ፓርቲ ከደር መብራቱ ዓለሙ የተነሱ ጉዳዮች ምን እንደነበሩ ለሎቴ ቴሌቪዥን ገልጸዋል። የሰላም የጸጥታ ጉዳይ፣ የዜጎች መታፈን ጉዳይ እና መንግስት ይህን ነገር ለመፍታት ያለው ቁርጠኝነት ምን እንደሚመ ስል በብዙ የፖለቲካ ፓርቲ አመራሮች ተነስተዋል። የኢኮኖሚ የኑሮ ውድነት፣ የሌብነት፣ ከጎረቤት ሀገራት ጋር ያለን ግንኙነት፣ ቀጣዩ ምርጫን የተመለከተ ጉዳዮችን ማንሳታቸውን አመልክተዋል። በተነሱ ጉዳዮች ላይ ጠቅላይ ሚኒስትሩ ሰፊ ማብራሪያ ሰጥተዋልም ኮ ተብሏል። የዚህም መድረክ ግብዣ ሳይቀበሉ በውይይቱም ሳይሳተፉ ከቀሩ ፓርቲዎች መካከል የኦሮሞ ፌዴራላዊ ኮንግረስ ኦፌኮ አንደኛው እንደሆነ ይታወቃል። የኦፌኮ ሊቀመንበር ፕሮፌሰር መረራ ጉዲና በዚህ ጉዳይ በሰጡት ማብራሪያ ከጉዳዩ ውይይት አይደለም ከሲሉ ወቅሰዋል። ለዛሬ ያዘጋጀንላችሁ አርዕስተ ዜናዎች እዚህ ላይ ተቋጭተዋል የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሶችሁ ላይክ ሼር እና ሰብስክራይብ ማድረግ እንዳትረሱ አስተያየቶቻችሁንም በኮሜንት መስጫው ላይ አስቀምጡልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ሰንብቱ ኦሮሞ ፈርስት ፖስት ትክክለኛ መረጃ ለህዝብ